ጽዮን ሉሊትን መበቀሏን ቀጥላለች። ለሉሊት የሰጠቻት መድኃኒት እስከ ምን ያክል ጊዜ እንደሚያሰቃያት እና ምን ያክል ከባድ እንደሆነ ለኤፍረታ ነገረቻት። የፍረታም ሉሊትን እንደዚህ እንዴት ታደርጊያለሽ? ምንም ለእሷ ቢገባትም ይሄን ማድረግ አልነበረብሽም። መልቅስ እኔ የፈለግኩሽ ለከባድ ጉዳይ ነበረ። ምናልባትእንዚህ ተጠረጥሪዋለሽ እንደዚህ አልጠበቅኩሽም ነበር በማለት ተናዳ እየተመናቀረችው ወታሄዳለሽ ማለት ነው። በገባት እኮ የፍረታ ይህን ያክል መስዋዕትነት እየከፈለች ያለችው ለእሷ ወንድም፣ የፍረታ ለምታፈቅረው ለጽዮን ደግሞ ወንድሟ ለሆነው ነው እና ጽዮን ይሄን ነገር ልትረዳ ይገባል። ይገባ ነበር በጣም አናዳኛልሽ ማለት ነው ሰላም ሰላም ውድና የተከበራችሁ የሀገርኛ ኢትዮ ሚዲያ ተከታታዮች እንዴት አመሻችሁ እንዴት ናችሁ ከኔጋ ሁሉ ሰላም ሁሉ አማን እንግዲህ ዛሬ ሀረግ ዲራማ ክፍል ሰባ ስምንትን ይዤላችሁ መጥቻለሁ አብራችሁን ከቆያችሁ ብዙ ትዕይንቶችን አቀብላችኋለሁ ማለት ነው ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ነባር ቤተሰቦች ያላችሁ ሀሳብ እና አስተያየት በኮሜንት እንድታደርሱኝ ስለጠይቃለሁ በቅንነት በመልካምነት ቻናሉ እንደምታዩት አዲስ ስለሆነ ሰብስክራይብ በማድረግ አበረታቱኝ አብራችሁን ስለምትሆኑ ከልብ አመሰግናለሁ እንግዲህ በሁላችንም ዘንድ ተወዳጅን ያተረፈው ሀረግ ዲራማ በጉጉት የምንጠብቀው ዲራማ ነው ሁላችንም በጣም ከተለቀቀ በብዙ ሺዎች የሚታይ ሀረግ ዲራማ ነው ከቀን ወደ ቀን የተለያዩትን ትዕይንቶችን ማንጠብቃቸውን ነው ይዘውልን የሚመጡት እንግዲህ በባለፈው ያፊት ተወቅቶ ነበር ሁላችንም የጠበቅነው ናታንና ዳግም አጎት እንደወጉት ነበር የገባን ማለት ነው። ግን ይሄ በተቃራኒ ሆኖ ያፊት የራሱ ያሳዳጊው ልጅ ለምን ጽዮንን በዛ አይን ተመለከትካት? ጽዮንን እንዴት እንደዚህ ልታያት ትችላለህ? እንዴት ለፍቅር ትመኛት አለ ብሎ በጥፊ የመታውን ቁጭት በማብሰልሰል የገዛ ያሳዳጊው ልጅ በጩቤ እንደወጋው አይተናል ማለት ነው። በፍጹም ይሄ ከጠበቅ ነው ተቃራኒ የሆነ ነው። ናታን ደግሞ አሁን በጣም ጥሩ አስተሳሰብ፣ ጥሩ ሁኔታ ላይ በመሆን ሁሉንም ነገር ወደ ጎን በመተው ራሱን በስራ ቢዚ በማድረግ ኤፍረታን ለመርሳት እየሞከረ ይገኛል ማለት ነው። እንግዲህ ጽዮን እና ኤፍረታ በተገናኙበት ያፊት እንዴት ነው አሁን ላይ፣ ምን ያስባል፣ እንዴትስ ነው ተረጋግቷል ወይ ብላ በጠየቀቻ ጊዜ በጣም ተረጋግቷል፣ አንችንም ለመርሳት ስራ እየሰራ ይገኛል፣ ፍጹም ተለውጧል፣ ፍጹም ተቀየ ፌስቲቫል ስትላት፣ እንዴት እኔ ሊረሳኝ ይችላል? ቤዛ ጋ አሁንም የፍቅር ግንኙነት አላቸው ወይ ስትላት፣ ምንም አይነት የፍቅር ግንኙነት የላቸውም፣ እንደውም የባለፈውን ልጁ የእሱ እንዳልሆነና እሱም ጋር አብረው እንዳላደሩ ነግረዋለች ስትላት፣ በጣም ደነገጠች እና ከቤዛ ጋ ካልሆነ እኔ እንዴት ሊረሳኝ ይችላል አለቻት። በአሁኑ ደግሞ ሲሆን በጣም አናዳኛለሽ ማለት ነው። ሉሊት ላይ ያደረገችው ነገር በጣም የሚደነቅ ሁኖ ሳለ ግን ኤፍረታን አለመረዳቷ ለወንድ ማቡ ላይ እኒያ እየከፈለች እሷ ግን ገና ለገና ያፊት ይህን ነገር አድርጎት የሆኖ ያፊትን ወቅቶት የሆኖ ቤት ሲመጣ ያየሹ ለውጣለሁ ብላ ስለጠየቀቻት ብቻ ወንድም ይሄን ነገር አያደርግም። ይሄን ነገር እንደማያደርግ አንችን በደንብ ታቂያለሽ። በእንደዚ አይነት ነገር እንዴት ወንድሜን ተጠይቀዋለሽ? ተጠረ ትቀጥሪዋለሽ በማለት ተቆጥታ ሂዳለች ማለት ነው። እኔ ፍረታ በጣም ያሳዘነች፣ ምክንያቱም እሷ ለሰው ትኖራለች፣ ለሰዎች በጣም መስዋዕትነት ትከፍላለች። ሰዎች ደስ እንዲላቸው ሰዎች እንዲኖሩ እሷ ራሷን መስዋዕትነት ታደርግ ትሰጣለች ማለት ነው ግን በተቃራኒው እንደዚህ አይነት ነገር ሲመለስላት በጣም አሳዘነችኝ። እንግዲህ ገኒም የእፍረታ እናት መሆኗን እፍረታ ካወቀችበት ጀምሮ ፊትለፊት ተገናኝተው የተነጋገሩት ያወሩት ነገር አልነበረም። ገኒም እፍረታ ናፈቀችኝ በማለት ወደ ያፊት ቤት በመሄድ በር ላይ በመቀመጥ እፍረታ እስከምትወጣ ድረስ በመጠበቅ ልጅ ሆይ ይቅር በይኝ፣ ምን ስለ ወንሽ ነው ይሄን ያክል ስለ ሰዎች የምትታገዩ? እኛ እኮ ያንቺን መኖር እንፈልጋለን። ንገሪን፣ እናግዝሽ። ምንድነው ችግሩ? አስፈራርቶኛል ነው በማለት ስጠይቃት ይሄን ነገር ልነግርሽ አልችልም። እኔ ሰዎች ደስ ብሏቸው እንዲኖሩ ሰዎች እንዲኖሩ እኔ ለሰዎች ራሴን አሳልፌ እሰጣለሁ። የሰዎች ደስ ያስደስተኛል። ይሄ ሊያሳስብሽ አይገባም። ወደ ቤትሽ እጂ አሁን ላወራሽ አልችልም። ምንም ነገር አስተያየት ልሰጥሽ አልችልም። ጠብቂኝ እመጣለሁ። ያኔ እንነጋገራለን። አሁን ግን ካለሁበት ችግር ልውጣ ስትል ገነትን አናግራታለች። ገነትን በጣም በማዘንና በመቆጨት ልጄ ሆይ እንደዚህ ብለሽ አትጭኝ ባክሽ ተናገሪ ይንጩህ ይብኝ ይውጣልሽ ስትል ጠይቃታለች። የፍረታ ግን ይህን ነገር ሳታስ ጨርሳት ጽዮንን ቀጥራ ስለነበረ ወደ ተቀጣጠሩበትን ቦታ አምርታ የሰማችው በጣም አስደንጋጭ ነገር ነበረ። ጽዮንም ልትረዳት አልቻለችም። ምን ያክል ወንድሞ ይህን ያክል መስዋዕትነት እየከፈለች እንደ ተረድታ ልትረዳት ይገባ ነበር ማለት ነው። እንግዲህ ተንኮለኛዋ ሉሊት ከሷ በላይ መሰሪ ያላት ያለ ማይመስላት በጽዮን ተጠምዳለች ማለት ነው። ጽዮን በጣም እየተበቀለቻት ነው። እንግዲህ በአሁኑ ደግሞ ምግብ ጋር በማቀላቀል መድኃኒት ሰታታለች ማለት ነው። በጣም እየተሰቃየች ነው። ሽንት ቤት እንኳን እንዳትጠቀም ሽንት ቤቱን እየቆለፈችባት፣ ወዴት እንደምትሄድ ሁሉ ግራ እስከሚገባት እየተዋተተች ነው ማለት ነው። ሌላው ነገር ደግሞ ቤዛናት ቤዛ በጣም ተቀይራለች ከልክ በላይ ማለት ነው። አሁን የቤዛ ጸባይ ይዛ ያለችው ናት ማለት ነው። የቤዛ አቃይር በጣም የለለ ሁናኔ የተቀየረችው ጭራሽ የድሮዋን ቤዛን እስከማት መስል ድረስ ለሰው ያላት አስተሳሰብ፣ ለሰው ያላት አመለካከት የበፊት ህይወቷን የምጠላ ሆናለች ማለት ነው በተንኮል ያሳለፈቻቸውን እያንዳንዶቹን ቀናቶች እየረገመች ለወደፊቱ ግን መልካም ነገር ለመስራት፣ መልካም ነገር ለማሳለፍ፣ ሰዎችን ለመርዳት፣ ለማገዝ ና ለሰዎች ጥሩ አመለካከት እንዲኖራት እየታገለችም ነው እየኖረችም ነው ማለት ነው ይህን ለማያት ደግሞ የ ለኤፍሬታ ያላት አመለካከት ለሉሊትም፣ ለሁላቸውም ሰዎች ያላት አመለካከት ተቀይሮ ሰዎችን ስታግዝ እና ስትረዳ፣ ለሰዎች ለተበደሉ ከጎናቸው ስትቆም እያየናት ነው። በቀጣይም ይሄ ነገር እንደሚቀጥል እና እራሷን በስራ ቢዚ አድርጋ የአባቷን ድርጅት እንደምትመራ እና እንደምታስተዳድር በዛውም ቀጥላ ደግሞ አባቷ ለምን እንደሞተ እና በማን እጅ እንደሞተ ወደፊት እንደምታጣራ እየተናገረች ነው ማለት ነው። ሌላው ነገር ጽዮን ናት። እንግዲህ ጽዮን የዳግም አጎት በጣም ተወደዋለች፣ አፍቅረዋለች። ግን ማስታወስ ስለቻለች የቀድሞውን ስታስታውስ የዳግም አጎት ፍቅረኛዋ እንዳልሆነ ስለተረዳች ስላስታወሰች ጠልች አለው። አልፈልግም፣ አልፈልግህም፣ ላይህም አልፈልግም እያለች ስታመናጭቀው አይተናል። ግን ውሸቷን ነው፣ ስላልደውልላት ብቻ በጣም ሲከፋትና እንድደውልላት ስጠብቅ ነበረ። ናታን ደግሞ የዳግም አጎት ሁለተኛ፣ ስለ እህቴ እንዳጠይቀኝ እህቴ ደግሞ ከፍቷት እንዳላይ፣ እህቴ ማን ሰው አስከፍቷት ማየት አልፈልግም በህይወቴ ማየት ማልፈልጋቸው ነገሮች ቢሆን እህቴ ስታዝን እና ስታለቅስ፣ በሰው ስትበደል፣ በሰው ስትገፋ ማስፋፋ ላይ አልፈልግም አንተንም ላጣ አልፈልግም እህቴም እንዲከፋት አልፈልግም እና ጥንቃቄ ልታደርግ ይገባል። ጓደኝነትህም ማጣት እንደማልፈልገው ሁሉ የእህቴም መከፋትም አልፈልገውም ሲል ናታን ተናግሯል። የዳግም አጎትም ይሁን ችግር የለውም እሷ እስካልፈለገች ድረስ ፈጽሞ ኔ ላስከፋትም ልበድላትም ወደ ሷብ ሊሄድ አልችልም። ምን ፍላጎቷን አከብራለሁ ጓደኝነታችን ይበልጣል ሲል መልሶለታል ማለት ነው። በዛ ላይ ናታንም አሁን ላይ ጥሩ አቋም አለው። እንግዲህ ያፌትን በምን መልኩ ሊበቀለው እንዳሰበም አላቅም። ለያፌት ፊትለፊት ድረስ በመገጣጠም አንተን እበቀልለሁ እንድትሞት አልፈልግም በህይወት እያለ የወሰድክብኝን እያንዳንዱን ነገር ሳስመልስህ እንድታይ ይፈልጋለሁ ሲልም ተናግሯል ማለት ነው። ያፊት ደግሞ እንደዛ በጨለማ ተገን አድርገው የወጉት እነሱ እንደሆኑና እንደማይለቃቸው ለምን በፀሐይ ለምን በቀን አልተጋፈጣችሁኝም? ምንም ያክል እንኳ ብታደርጉ ይኸው አልተጎዳሁም ብሎ ራሱን ስቶ እስከሚወርቅና ናታን ወደ መኖሪያ ቤት እስከሚያደርሰው ድረስ ተዝለፍልፎ መኪና ውስጥ ሲገባ ይተናል፣ ማለት ነው። ናታን በጣም የሚደንቅ ነው እና እንደዛ ያን ሁሉ ነገር አሳጥቶት፣ ቤቱን፣ ፍቅረኛውን፣ የቤዛን አባት እንደገደለ ሁሉ እንኳ እያወቀ እሱን ገድፎ መኪና ውስጥ በማስገባት ወደ መኖሪያ ቤቱ አድርሶታል ማለት ነው። እንግዲህ በምን አይነት ሁኔታ ሊበቀለው እንዳሰበ በቀጣይ ክፍል እምናይ ይሆናል ማለት ነው። በልብ በሙሉነት ነው ያን ሲናገር የነበረው። እየወሰድክብኝን እያንዳንዷን ነገር አስመልሰሃለሁ ዋጋ አስከፍልሃለሁ። እሱን ጠብቀኝ፣ በህይወት ኖረህ እንድታየኝ ይፈልጋለሁ ሲል ተናግሯል ማለት ነው። ውድና የተከበራችሁ ቤተሰቦች እንግዲህ ሀረግ ድራማ ክፍል ሰባ ስምንት ይሄ የሚመስል ነበረ። በቀጣይ ክፍል እስከምንገናኝ መልካም ጊዜ ይሁንላችሁ። ወዳችኋለሁ። በያላችሁበት ፈጣሪ ይጠብቃችሁ። አዲስ የሆናችሁ እንዳልኳችሁ ሰብስክራይብ አድርጉ። ነባር ቤተሰቦች በኮሜንት ሀሳባችሁን ግለጹልኝ። ላይክ እና ሸር ብታደርጉ ምስጋኔ ከልብ ይሆናል ማለት ነው። ወዳችኋለሁ። ባይባይ። መልካም ምሽት ውድ ቤተሰቦች